ዛን ያስገባት እኔም እንትን ማላቀውን እንትን አላስገባም እና ከዛ ገብቶ እንደዚህ እናት እንደዚህ በዚህ ወጥቶ ምናምን አለ። የምሬን ነው የምነግርሽ ውስጤ ማለት ነው። ጅጅ ክርስቶስ እርን ያ እንደዚህ አሁን በቃ አሁን እዚያ እዚህ ስቴት ነኝ ምናምን ራሱ ቢለኝ ማለት ነው። አስቤር ነው የምነግርሽ። በዚህ ሰዓት እዚህ ሀገር ብዙ ነገር መስዋዕት ያስከፍላል። በቃ የሆነ ባላረግሽ የሆነ ነገር ምናምን እንደዚህ ሲል ሰፊ በዚህ ሰዓት ባገኘው በቃ አሁን እንደዚህ በቃ መሰዳደር ምናምን ሳይሆን ቆንጆ አድርጌ ነበር እንትን የምወጣበት፣ አውቃለህ ግን አሁን ይሄ ሰውዬ የራሱ ችግር ያለበት ነው እንጂ እመነ ኬትም አቅጣጫ የተላከም አደለም። እውነት እግዚአብሔር ምስክሬ ነው። እኔ ነገርኩሽ እኮ ያለበት ስቴትን እኮ አውቀው እኮ ስለማውቀው ነው። ማን እንደላከው እኮ ስለማውቀው ነው። አውቀው ነው እንጆ፣ አውቀው ነው። ኖኖ አደለም። እኔ ማንም ሰው እንደዚህ በዚህን ያህል እኔ ቲክታክ እኮ ከጀመርኩ እኮ አራት አምስት ዓመት ሆነኝ ብዙም ሳልገባ ግን፣ በእንደዚህ አይነት ደረጃ ተዳፍሮኝ አያውቀው። እኔ እኮ ዛሬ አይደለም እኮ ላይቭ የገባሁት አይደል። ግን በእንደዚህ አይነት ደረጃ የሚዳፈረኝን ሰው ስለማውቀው ነው። እና ከአወራሩም እራሱ በቃ ማለት ያው አንዳንዴ በቃ የሆነ እኔ ማም ነው ምንድነው? ታውቂያለሽ እግዚአብሔር ይስጠሽ፣ እና መስግነሽ ነው መኖር ያለብ። ከላይ ካልሆነ ምንም አታብጭ። ግን ይሆን ለጆ እኔ አሁን አንተን ለመናገር ምናምን አደለም። እግዚአብሔር ምስክሬ ነው። እኔ የሚያሳዝነኝ ልጅ ነው ገባ ጆ። በቃ ደግሞ ህፃናቶች ምናምን ልጅ አንድ ነገር ግሽ አሁን እዚጋ ልጆች ምንም እዚጋ፣ ስለ ልጅ ምናምን አደለም እኛ እያወራን ያለነ ያወራሁት ፐርሰናሊቲ ነው። እኔ አሁን በቃ ማውራት አልፈልግም። ቆይ ልንገርሽ አንዴ፣ ስምኝማሽ ይኸውልሽ፣ እኔ ገባሁ ለመጫወት ነው የገባሁት እና ገብቼ ከዛ አንዳንዱ እያንዳንዱ እየጻፈልኝ የነበረው ጆ ዝም በል አታውራ እንደዚህ ምናምን ነው የሚለኝ እና አይ ከዛ ሰንባዲ የሆነ እንደዚህ ኮሜንት ስስፍ በቃ ስለ እሷ አታውሩ በቃ እኔ አልፈልግም እያልኩ ነው እንጂ ስለሷ የሆነ ነገር አልተናገርኩኝ። ያልገባ አንተ ያልገባሁ ኮ አንተ ገና አሁን ነው እየመጣ ያለ ያንተ ልምዱ። ገባ? አሁን ገና ዛሬ ጥሩ ነገር መስተናገር ነበረ። ገባ? እዚህ ጋር ግን ስማርት መሆን በቃ። እርግጠኛ ሆነ አከሌ ነው ማለት ይከብዳል። በጣም ለምደን ተቀ ይፈልጉታል ይህንን ቶፒክ እዚህ ጋራ ትላንቴኛ ነበር፣ ነገ ሌላ ሰው ነው እና እኛ ችግር የለውም ገብቷል። እኔ አሁን የፈለገ ነገሮች ችግር የለውም። ሌላ ሰው ሲንግል አንተ ግን ልጅ አለ ነው ሁን ምለው ልጆች አሏት በ እኮ እቆይ ጂጂ አሁን እኮ መሰለሽ ልጅ ስለመኖሪ አለመኖሪ ሳይሆን እኔ ያረኩት ነገር ምንድን ነው ነው ምንም በቃ የራሴን ነገር ዝም ብዬ ገብቼ ማቆሶ ጋር እየተጫወትኩ ነው። ገባሻር ጆኮ ያልገባህ ነገር ጆ ያልገባህ ነገር ምን እንደሆነ ታውቃለህ? ይፈልጉታል ይህንን የሚዲያ እንትን ማድረግ፣ በቃ ሚዲያውን መያዝ ይፈልጉታል። ትናንት ሌላ ነበረ ቶፒኩ። ዛሬ ደግሞ በተለይ አንድ ሰው ደስ ብሎ ሲጫወት ምናምን ነገር ሲያዩ እኔ የሆነ ሰይጣን አለባቸው መሰለህ፣ እግዚአብሔር ምስክር። በቃ ከፍቶ ሲያዩ ይተውዋል፣ በቃ ከዚህ በላይ አንጎዳትም ብለው አሁን እሷ እዛ እየተጫወተች ነው፣ እየሳቀች ነው። ዛሬ እንትን ብላለች አይደለም። አየህ፣ እዚህ ጋ ነው አሁን ጨዋቷ ነው የሚጀመረው። አንተ ደግሞ እዚጋ መጥተህ እረፍት ልታረቅ ስትል ይገጣጠማል፣ ይመጣል።